ሰውን ለመርዳት ሰው መሆን በቂ ነው በሚል መሪ ቃል ላለፉት 13 ያክል ዓመታት አቅመ ደካሞችን ጎዳና ላይ የወጡ ወገኖቻችንን በመሰብሰብና ና የየለት ጉርሳቸውን እንዲሁም የሕክምና ወጪያቸውን ሁሉ እንዲያገኙ በማድረግ እንዲያገግሙና ወደ ነበረ ማንነታቸው እንዲመለሱ ለማድረግ ክቡር ዶክተር ቢንያም በለጠ ይህንን መቄዶንያ የተሰኘውን የአረጋውያንና የአቅመደካሞች ደካሞች መርጃ ማዕከልን ከፍቶ እየተንቀሳቀሰ ይገኛል። ክቡር ዶክተር ቢንያም በለጠ እንዲሁም ባለቤቱን ጨምሮ የእሱን ዓላማ ያደገፈ ሁሉ ወደዚህ ማዕከል የሚያመጧቸው ከዚህ ቀደም በነበረው ሕይወታቸው በበርካታ ትልልቅ ቦታዎች እንዲሁም ሀገርን ኢትዮጵያን ያገለገሉ ሁሉ እዚህ ማዕከል ውስጥ ዛሬ ጊዜ ጥሏቸው ተገኝተዋል። ነገር ግን ጊዜ ጥሏቸው መንገድ ላይ ቢሆኑም ዛሬ በመቄዶንያ ውስጥ ገብተው የእለት ጉርሳቸው ሳያስጨንቃቸው፣ መጠለያ ማደሪያ ሳይቸግራቸው እዚህ እንደ ማንኛውም ሰው ህይወታቸውን እየገፉ ይገኛሉ። ከእነሱ መካከል ጥቂቶቹን ወደ እናንተ መልእክታቸውን አድርሰዋል። ተስፋሁን ይገባዋል እባላለሁ። ቅጽል ስሜ ኩርንቺት፣ የኳስ ስሜ ማለት ነው። ኳስ የተጫወትኩት በ1954 ጥር 6 ግብፅን አራት ለሁለት ካሸነፉ ቋሚ ተሰላፊዎች አንዱ ነኝ። እነማን ጋር? መንግስት ወርቁ ና ይኔ ቅዱስ ጊዮርጊስ ሉቻነ ባሳለው፣ ኢታሎ ባሳለው ድሬዳዋ ጨርቃ ጨርቅ፣ በእናታቸው ኤርትራዊ በአባታቸው ጣሊያን፣ ጊላ ሚካኤል ቋሚ በረኛ፣ ጌታቸው ዱላ፣ ግርማ አስምሮም የኤርትራ አምባሳደር የነበረ በዛን ሰዓት ጉዳት ላይ ነበረ፣ አልተሰለፈም። ነጸረ ወልዳ ማንኤል፣ ከበደ መታፈሪያ እነዚህም ከመሳሰሉ ሰዎች ጋር ተጫውቻለሁ። የዛን ሰዓት ክፍያ የለም፣ ዜሮ አምስት ሳንቲም፣ በነፃ አገልግሎት ነው። ስሜ አበባ መንግስቴ ደርሰው ይባላል። የእናቶች ልምድ አዋላጅ ነበረ አዋላጅ ነበር። አራት አመት አዋለድኩ። ከአራት አመት በኋላ ከኤርትራ ተፈናቅለን በመንግስት ግርግር ወደ አዲስ አበባ መጣነ እውቀት ያላችሁ ብሎ ጎል ድርጅት መለመለኝ። እንደገና ሰልጥኜ በጎል ድርጅት ሰልጥኜ ይህን ወረቀት ተቀበልኩ። የነጻ አገልግሎት ሰላሳ ሶስት አመት አገለገልኩ። አንጉኝ ጡረታ የለኝ ምን የለኝ እንዲሁ ትማልኩ። ይሄን እንደዚህ አልመሰለኝም ተመድቤ ነበር ግን እንደዚህ መሆን አልመሰለኝም። ባለጸጋ ነበርኩ፣ ሁሉም ቀረ፣ ልጆችንም ሞቱብኝ። ስኮራምመኝ ሲያቅታይ ጊዜ እዚህ ይገባው ተረፈው እንዲፍራው ባላለሁ በመሀል ታመሜ ወደ ጻድቃኔ ማርያም ጸበል ሂጄ ሁለት አመት ከስድስት ወር ቆይቼ ነው የመጣሁት። አዲስ አበባ ነዋሪ ነበርኩኝ። ከጸበል መልስ ታመሜ ወደ ኦፕራሲዮን መደረግ ስለነበረብኝ ወደ ህክምና ተመለስኩኝ ህክምናውን ካደረኩ በኋላ ማረፊያ አጣሁና ወደ መቄዶንያ ደወልኩ እና እነሱ ተቀበሉኝ እግዚአብሔር እነሱን ባይሰጠን ኑሮ እነሱ ባይኖሩ እንደኔ ያሉ ሰዎች ማረፊያ ያጡ ሰዎች የት ይወድቁ ነበረ ስለዚህ እነሱን ላመሰግን ወዳለሁ እጅግ በጣም በእግዚአብሔር ስም በእመቤቴ በድንግል ማርያም ስም ላመሰግናቸው ወዳለሁ መጨረሻ እድሌ አራት ወር ከስድስት ቀን ታሚሜ በዳይፐር ነበር የምጠቀመው ሰማኒያ ሰማኒያ ብር የከፈልኩ ለአንድ ዳይፐር። ከዛ በኋላ እንደገና ተሽሎኝ አራት ወር ከስድስት ቀን ከሆነ በኋላ ልክ አራት ወር በሰባተኛው ቀን ይህ ዶክተር ቤንያም እግዚአብሔር ከሰማይ ላይ መርቆ ያወረደው ሰው እሱ እዚህ ያበቃኝ። አሁን ተሽሎኝ በጣም ደህና ነኝ። እግዚአብሔር የተመሰገነ። ስለ እነሱ ያዘጋጀዋት አጭር ግጥም አለች፣ እሷን ለማቅረብ ነው። ቃል ተግባር ሊሆን ነው፣ ወገን ሊተባበር አንድ ላይ ሊቆም ነው፣ አዝመራው ሊታጨድ ምርቱ ሊታፈስ ነው። የሰው ልጆች ተስፋ የአረጋውያን መንደር መሰረቱ ሊጣል ሁሉም ሊተባበር መቄዶንያ በዓለም ደምቆ የሚታይበት መልካም ፍሬ ያለው ዛፍ የሚተከልበት መተኪያ የሌለው ትልቁ ድርጅት ተብሎ የሚጠራበት ሆኖ የሚነግስበት በአንድነት ሊቆም ሁሉም በያለበት የዓለም ሕዝብ በሙሉ ዓይኑና መንፈሱ ከእኛ ጋር ይሆናል። የማይሰጥ እጅ የለም። ሁሉም ሰው ይሰጣል። የታቀደው ሁሉ ዛሬ እውን ይሆናል። በውጤት ታጅቦ የዓለም ሪከርድ ሆኖ በታሪክ ይጻፋል። እስኪ ተመልከቱ ሰው ለሰው ሲኖረ የራበው ካልበላ ተኝቶ ማያድረ የጠማው ሳይጠጣ ደስ ብሎት ማያድረ የታመመው ሳይደን ከቶ ማይጨነቅ ለራሱ ክብር ወገን፣ አስተውሉ ሰው እንዲህ ይኖራል። የመዳረሻውን መንገዱን ያቀናል። ሥጋውን በድሎ ለነፍሱ ይኖራል። መልካም ሰው ቢንያም ከነባለቤቱ እንደዚህ ይኖራል። ሳይለብስ አልብሶ ሳይበላ ያበላል፣ ሳይኖር ሰው ያኖራል። ራሱን ረስቶ ለሰዎች ይኖራል። ወገን አስተውሉ፣ የተገለጸለት ሰው እንዲህ ይኖራል። የሰው ሞኝ ተላላ ለሚጠፋው ዓለም ራሱን ያደክማል። ሺህ ዓመት ላይኖርበት ለዚች አጭር እድሜ ራሱን ለማኖር በሕንፃ ላይ ሕንፃ በገንዘብ ላይ ገንዘብ ሲቈልል ይኖራል ከሞት ላይ ያስጥለው ዋስጠ በቃ ላይሆን ለሀብት ይጨነቃል። ለተራበው ማብላት በስስት ሰንሰለት እጁ ይታስራል። ቢንያም በለጠ ብልህ አዋቂ ሰው ነው። የነገ መድረሻው ማረፊያውን ያውቃል። በምድር አይደለም የዘላለም ቤቱን በማያልፈው ዓለም በሰማይ ይሠራል። የሰውነት ምስጢር ቅኔው የገባው ሰው እንደዚህ ይኖራል። የምድራዊው ሕንፃ የሚያምር ቢመስልም በአፍታ በቅጽበት ባልጠበቁት ሰዓት ያልነበረ እንዲሆን እንደሚፈርስ ያውቃል። ይመስገን ፈጣሪ አንተን የሰጠን ከየወደቅንበት ልትሰበስበን ዘመድ የረሳነን ልታስታውሰን ተስፋ ለቆረጥነው ተስፋ እንድትሆነን ቸሩ መድኃኔዓለም አንተን አደለን። እግዚአብሔር ጥበቡ መንገዱ ይደንቃል። የወደደውን ሰው ለክብር ይመርጣል፣ ከተኛበት እንቅልፍ ቀስቅሶ ያስነሳል። የመረጠውን ሰው በወደደው ቦታ ወስዶ ያሰማራል። ለዚህ ክብር ደግሞ የተገለጸለት ደጉ የአብርሃም ሰው ቢንያም ታድሏል። ሰዎች ልንገራችሁ፣ ሰው መርዳት መታደል፣ ሰው መርዳት መመረጥ፣ ከሞት መንደር ማምለጥ መሆኑን አውቃችሁ ለነገ አትበሉ፣ ሰው እርዱ ሁላችሁ። እግዚር ባደላችሁ በሰጣችሁ ሀብት በአግባቡ ስሩበት፣ ዕድሉን ሳታጡ ለሰው ኑሩበት ስስታሙ ስጋ ቢከለክላችሁ አትስጡ ቢላችሁ ያለ መልካም ስራ ያለ መስጠት መኖር እንደሌላ አውቃችሁ ስስትን ድል ንሱት መስጠት ተምራችሁ። ሰው መርዳት መበለጥ ሞኝነት አይደለም፣ ለቸገረው መስጠት፣ ለተራበው ማብላት ሞኝነት አይደለም። ሰው የመሆን ምሥጢር የመኖር ትርጉሙ ከዚህ ሌላ የለም። የሰማይ ቤት በሩን መክፈቻ ለማግኘት ክፉ ሞት ሳይቀድመን የተራበን ማብላት አምላክ የሚወደውን መልካም ስሬ ሰርቶ መልካም ስራ ሰርቶ ሞትን ማሸነፍ ነው ተዋግቶ ድል መንሳት ቢኒያም በለጠ ህሌኒ ገብረየስ እኔ እንደምረዳው ሰው ብቻም አይደሉም የእግዜር እጆች ናቸው። የዚህ ዓለም አማር ከቶ ማይደንቃቸው ምርጥ የተመረጡ ቆራጥ ላላማቸው ብሩካን ቅዱሷን ሁለቱ እኒህ ናቸው። አምላክ ቸርነቱን በእነሱ ዘርግቶ ይኸው ያኖረናል ከመንገድ አንስቶ የረዳሁት ወንድም ብዙ የሆንኩለት የትም ሲጥለኝ እኒህ መልካም ዘሮች እንዲህ ተቀበሉኝ መጣው አነሱኝ። ቢኒያም በለጠ ህሌኒ ገብረ ኢየሱስ እግዚአብሔር ልጆች ናቸው ያልኩት ለዚህ ነው። ይህን ያደረገ ያለነሱ ማን ነው? ቢንያም በለጠ ለሰው ባይፈጠር የድንግል ያምሳል ባለቤት ውስጥ ባትኖር ይህ ሁሉ ደሃ ምን ይሆን ነበረ? ይህ ሁሉ ታማሚ ሞትን መጠባበቅ እጣ ፈንታው ነበር። ቢኒያም ወንድሜ አይዞህ ደስ ይበልህ። አንድ እውነት ልንገርህ። የኢትዮጵያ ህዝብ እውነት ይፈልጋል ያስተውላል፣ እንጂ መስጠት ያውቅበታል። ለጀመርከው ጉዞ ለወደፊት ህልምህ ከጎንህ ይቆማል። በአገር ውስጥም ሆነ ሀገር ውጭ ለሚገኙ ኢትዮጵያውያን ይህንን ዓላማን የምትደግፉ ሁሉ ኑ የነገ ቤታችሁን ስሩ እያለ ነውና ይህንን ጥሪውን አስተላልፏል። ሌሰቡ በአይነትም በገንዘብም የባኞ ቤት እቃዎች፣ ኤሌክትሪክ እቃዎች፣ ሴራሚክ፣ ግራናይት፣ ማርብል ማንኛውም ነገር ሰፖርት እንዲያደረግ እንጠይቃለን። አካውንት ቁጥራችን 7979 ነው። ቴሌ ብር እና ሁሉም ባንኮች 7979 እንዲያስገቡልን እንጠይቃለን። መቄዶን እንደምታውቀው ቋሚ ገቢ የለውም። አንድ ቋሚ ገቢ ብዬ የምጠቅሰው ምንድነው? በኢትዮ ቴሌኮም እናገኘው ላለፉት 10 ዓመታት ኢትዮ ቴሌኮም በቃ በቋሚነት በዚህ በ8061 ላይ የምናገኘው ገቢ ያለ ግን አሁን ስራው እየሰፋ እየጨመረ እየሄደ በቀን ወደ 2.5 ሚሊዮን ብር ደርሷል። የሚቀሩን ያወጪ ቴሌ በአመቻቸልን የምናገኘው ከሁለት ቀንም አያልፍም ማለት ነው። እና በዚህ አጋጣሚ እንደውም ኢትዮ ቴሌኮምን እጅግ እጅግ አድርገን እናመሰግና። ያለፉት አስር ዓመታት እዚህ እንድንደርስ ትልቅ አስተዋጽኦ ያደርገልን ተቋም ነው። ባለሙያችን በሙያ ያግዛሉ። በማንኛውም ነገር አሁንም ቴሌብር ሰባዘጠኝ ሰባዘጠኝ ቁጥር በአጭር ጊዜ ውስጥ የሰጡን ክፍያ ሁሉ ትተው ማለት ነው። ስለዚህ ሰዎች በቴሌብርም በኢትዮጵያ ንግድ ባንክም በሁሉም ባንኮች ቁጥራችን ሰባዘጠኝ ሰባዘጠኝ። ውጭ ሀገር ደግሞ ዜል እና ከሻፓ አለ ዜል 2409382992 ነው። 4382992 በዚህ ነው እንግዲህ ሰዎች እንዲረዱ ማለት ነው። ስለዚህ ሁሉም ሰው በዚህ እንዲያግዝ። ሌላው ደግሞ ጎፈንድሜ ያለ መቄዶኒያ ሴይፍሾ የሚል እ የከፈት ነው በቅርብ የተከፈተ ነው። በእሱ ደግሞ የሚችለውን ሰው እንዲረዳ ኢትዮጵያዊያን እና ውጭ ያሉት ኢትዮጵያዊያን ትውልደ ኢትዮጵያን እዚህም ሀገር ውስጥ ያሉት ይህንን የተጀመረውን ሕንፃ ቢጨርሱ መልካም ምኞቴ ነ ብዬ በእኔ በኩል አስተላልፋለሁ። እሱ ከየትም ከየትም በአንድ እግሩ ተንጠልጥሎ ሌት አይል ቀን አይል መኝታ ሳይተኛ እኛን እያንከበከበነ ለሱ እንዲረዱልኝ በጣም እፈልጋለሁ። ውጭም ያለ ደጅም ያለ እዚህም ያሉ ህብረተሰብ ሁሉ እሱ ዜጋ እንዳልቀየረ ዜጋ እንዳልለየ እነሱም ሳይለዩ እንዲደጉፍነ እንተባበርነ እንለምናለን። ሰውን ለመርዳት ሰው መሆን በቂ ነው።